የሚኒስትሮች ምክር ቤት በዛሬው ዕለት ባካሄዱ 44ኛ መደበኛ ስብሰባ በተለያዩ ጉዳዮች ላይ ተወያይቶ ውሳኔ አሳለፈም። ምክር ቤቱ ያሳለፋቸው ውሳኔዎችም እንደሚከተል ይቀርባሉ። አንደኛም ምክር ቤቱ በቅድሚያ የተወያየው ከጣሊያን ሪፐብሊክ መንግስትና ከዓለም አቀፉ የልማት ማህበር ጋር በተፈረመው ሁለት የፋይናንስ ድጋፍ ስምምነቶች ላይ ነው። ከጣሊያን ሪፐብሊክ መንግስት የተገኘውን 115 ሚሊዮን ዩሮ ለአካባቢያዊና አረንጓዴ የኢኮኖሚ ልማት የበጀት ድጋፍ ፕሮግራም ማስፈጸሚያ የሚውል የ16 ዓመት የችሮታ ጊዜን ጨምሮ በ30 ዓመት ተከፍሎ የሚጠናቀቅ ነው። ከዓለም አቀፉ የልማት ማኅበር የተገኘውን 381 ሚሊየን ኤስዲአር ለመማር ማስተማር ማጎልበቻ የትምህርት ዘርፍ የትራንስፎርሜሽን ፕሮግራም ማስፈጸሚያ የሚውል ሲሆን 0.75% የአገልግሎት ክፍያ የሚከፈልበት ሆኖ 6 ዓመት የችሮታ ጊዜን ጨምሮ በ38 ዓመት ተከፍሎ የሚጠናቀቅ ነው። ምክር ቤቱም ብድሮቹ ምንም አይነት ወለድ የማይታሰብባቸውና ከሀገራችን የብድር አስተዳደር ፖሊሲ ጋር የሚጣጣሙ መሆናቸውን በማረጋገጥ ረቂቅ አዋጆቹ ለተወካዮች ምክር ቤት እንዲተላለፉ በሙሉ ድምፅ ወስኗል። ሁለተኛም በመቀጠል ምክር ቤቱ የተወያየው በአፍሪካ የፋይናንስ ኮርፖሬሽን መቋቋሚያ ስምምነትን ማጽደቂያ ረቂቅ አዋጅ ላይ ነው። ኮርፖሬሽኑ ትኩረቱን መሰረተ ልማት፣ በተፈጥሮ ሀብትና በኢንዱስትሪ ዘርፍ ልማት ላይ በማድረግ ለግል አልሚዎችና ለመንግስት አካላት የፋይናንስና የቴክኒክ ድጋፍ ለመስጠት የተቋቋመ ነው። ሀገራችን በአባልነት መቀላቀሏ ለግሉ ዘርፍ ተጨማሪ የፋይናንስ ሀብት በማቅረብና የግል ዘርፉን የማይተካ የኢኮኖሚ አንቀሳቃሽነት ሚናን በማሳደግ ቀጣይነት ያለው የኢኮኖሚ እድገት ለማፍጠንና ድህነትን ለመቀነስ ጠቀሜታ ያለው በመሆኑ ምክር ቤቱ በቀረበው ረቂቅ አዋጅ ላይ ከተወያየም በኋላ ለሕዝብ ተወካዮች ምክር ቤት እንዲተላለፍ በሙሉ ድምፅ ወስኗል። ሶስተኛ፣ ሌላው ምክር ቤቱ ለአፍሪካ አህጉራዊ ነጻ የንግድ ቀጣና ስምምነት የእቃዎች ቀረጥ ምጣኔ ቅነሳን ለማስፈጸም በቀረበ ረቂቅ ደንብ ላይ ተወያይተዋል። ስምምነቱም በአባል ሀገራት መካከል ንግድ እንዲስፋፋ፣ የገበያ ትስስሩ እንዲጠናከር፣ የሴት ሰንሰለቱ እንዲጎለብትና የኢኮኖሚ ትራንስፎርሜሽን ማበረታታት የሚያስችል ነው። በአባል ሀገሮች መካከል የሚደረጉ ግብይቶችን በታሪፍ ምክንያት ሳይደናቀፉ የእቃዎች ፍሰት የተሳለጠ እንዲሆን ከአባል ሀገራቱ በሚመጡ እቃዎች ላይም የጉምሩክ ታሪፍ ምጣኔ ለይቶ መወሰን አስፈላጊ መሆኑን በመወያየት ምክር ቤቱ ደንቡ ለፌዴራል ነጋሪ ጋዜጣ ታትሞ ከወጣበት ቀን ጀምሮ በአንድ ወር ጊዜ ውስጥ ተፈጻሚ እንዲሆን በሙሉ ድምፅ ወስኗል። አራተኛ ሌላው ምክር ቤቱ የተወያየው በትራንስፖርትና የሎጂስቲክስ ሚኒስቴር ለሚሰጡ አገልግሎቶችና በኢፌዴሪ የሲቪል ማህበረሰብ ድርጅቶች ባለስልጣን ለሚሰጡ አገልግሎቶች የሚከፈሉ የአገልግሎት ክፍያዎችን ለመወሰን በቀረቡ ሁለት ረቂቅ ደንቦች ላይ ነው። ተቋማቱ አገልግሎት ለመስጠት የሚያወጡትን ወጪ በመሸፈን ገበያቸውን አሳድገው ጥራት ያለው አገልግሎት በመስጠት የተገልጋይ እርካታን ማሳደግ የሚያስችል የደንበኞች አቅም ባገናዘበ መልኩም የአገልግሎት ክፍያ መወሰንን አስፈላጊ ሆኗል። ምክር ቤቱም በረቂቅ ደንቦቹ ላይ ከተወያየ በኋላ በነጋሪ ጋዜጣ ታትመው ከወጡበት ቀን ጀምሮ በስራ ላይ እንዲውሉ በሙሉ ድምፅ ወስኗል። አምስተኛም የውጭ ዜጋዎች በማይንቀሳቀስ ንብረት ባለቤት ወይም ባለ ይዞታ የሚሆንበትን አግባብ ለመደንገግ በወጣው ረቂቅ አዋጅ ሌላው ምክር ቤቱ የተወያየበት አጀንዳ ነው። የዜጎችን የመሬት ይዞታ የማግኘትና የመጠቀም መብት በማያጣብን መልኩ ለውጭ ዜጋዎች ህጋዊ አሰራር መዘርጋቱን የውጭ ካፒታል በሀገራችን ስራ ላይ እንዲያውሉ ለማበረታታት የቤት ልማትና ተደራሽነት እንዲበልጥ ለማነቃቃት የመኖሪያ ቤት ፍላጎትና አቅርቦትን ሚዛን ለማስጠበቅና ለዜጎች የስራ እድል ለመፍጠር ትልቅ ጠቀሜታ የሚኖራቸው በመሆኑ ምክር ቤቱ በረቂቅ አዋጁ ላይ በስፋት ከተወያየ በኋላ ወደ ህዝብ ተወካዮች ምክር ቤት እንዲተላለፍ በሙሉ ድምፅ ወስኗል። ስድስተኛ ምክር ቤቱ የተወያየው ከኦስትሪያ መንግስት ጋር የተፈረመውን የአየር ትራንስፖርት ስምምነት ለማጽደቅ በቀረበ ረቂቅ አዋጅ ላይ ነው። የስምምነቱ መጽደቅም የሁለቱን ሀገራት የሁለትዮሽ ግንኙነት ይበልጥ የሚያጠናክር ለአየር መንገዳችን ተጨማሪ የገበያ እድል የሚፈጥር ከመሆኑም ሌላ የሀገራችንን የንግድና ኢንቨስትመንት በማበረታታት የውጭ ንግዱን በመደገፍ ቱሪዝምን በማስፋፋት የሥራ ዕድል በመፍጠርና የውጭ ምንዛሬ ግኝት ረገድም ትልቅ ጠቀሜታ ያለው በመሆኑ ምክር ቤቱ በረቂቅ አዋጁ ላይ ከተወያየ በኋላ ወደ ህዝብ ተወካዮች ምክር ቤት እንዲተላለፍ በሙሉ ድምፅ ወስኗል።